የእስራኤል በኩር እንዳይሞት በየቤታችሁ አንዳንድ የበግ ጠቦት አርዳችሁ ቤቱንና መድረኩን መቃሉን የበጉን ደም ቅውስ ሞት ያንን እያየ የእስራኤል ቤት እያለፈ ሂዶ የግብፃውያንን ኔ በኩ የበኩር ልጆች ያጠፋሉዋቸው። ያን ጊዜ ነው ወይ የሎሙ ጽሁፍ ቤተሰብ ቤተ ጸሎት ይሰኛል። ቤቴ የጸሎት ቤት ይባላል። ወአንድ ሙሰ ረሶ ክምቦ በአተፈያቶ ሰረት በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክቡራን የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምንሰነበታችሁ አሜን። እግዚአብሔር አምላካችሁን በሰላም እና በጤና ጠብቆ ለዚህ ዕለት እና ለዚህ ሰዓት ስላደረሰን ስሙ ዛሬም ዘውትርም ለዘላለሙ የተመሰገነ ይሁን። ዛሬም እንደተለመደው ሳምንታዊ ፕሮግራማችንን ይዘንላችሁ መተናል። ረዴት እግዚአብሔርን አጋጅ በማድረግ የዐብይ ጾም ሳምንታትን ስያሜያቸውን እና ሚስጥራዊ ትርጉማቸውን እየተመለከትን እንገኛለን። ዛሬ እንግዲህ እግዚአብሔር ረድቶና ፈቅዶን ምኩራብ ከሚባለው የዐብይ ጾም ሳምንት ላይ ደርሰናል። ምኩራብ ማለት ምን ማለት ነው? ከምኩራብ ምን አይነት ትምህርት እናገኛለን? የሚለውን እንመለከታለን። እናንተ ቪዲዮውን እስከ መጨረሻው ድረስ ተመልከቱ። ቻናላችንንም ሰብስክራይብ በማድረግ ቪዲዮውን ጀምሩ። ሀሳብ አስተያየት ካላችሁ ጥያቄም ካላችሁ አስቀምጡልን እና ዛሬ እንደነገርኳችሁ ስለ ምኩራብ እንነጋገራለን። ቤተሰብ የተጸሎት ይሰመይ ቤቴ የጸሎት ቤት ይባላል ይላል፣ ቤተ ኢሳይያስ ምዕራፍ 56 ቁጥር ሰባት የዛሬው የትምህርታችን ዋናው የትምህርት መነሻ ክፍላችን ነው። ቤቴ የጸሎት ቤት ይባላል ብሎ ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ወደ ዋናው ርዕሰ ጉዳያችን ስንመጣ ሙኩራብ ነው ብለናል ሳምንቱ። ሙኩራብ ማለት ምን ማለት ነው የሚለው መጀመሪያ እንመልከት። ሙኩራብ ማለት ፈቀላማ አዳራሽ ማለት ነው። ቃላዊ ትርጉሙ ይህም ማለት እስራኤል አምልኮታቸውን የሚፈጽሙበት የሚሰባሰቡበት፣ የቃለ ኪዳኑ ታቦት የሚቀመጥበት፣ ኦሪታቱ የሚነበቡበት፣ ቃለ እግዚአብሔር የሚነገርበት፣ በሰንበት ቀን እስራኤል ትምህርት የሚያካሂዱበት ያ ምኩራብ ይባላል። ምኩራብ ምኩራብን እንግዲህ ቀድሞ ከባቢሎን ምርኮ በፊት እስራኤል ንጉሱ ሶሎሞን በሚገርም ጥበብ አርባ ዘመን ፈጅቶ በወርቅ በብር በእንቁ በነሀስ የተንቆጠቆጠ ምኩራብ ቤተ መቅደስ ሰርቶላቸው ነበረ ያንን ናቡከደነጾር ሲያፈርስባቸው እስራኤል በፋርስ በባቢሎን ሰባ ዘመን በስደት ከኖሩ በኋላ በኋላ ዘሩባቤል የተባለው የእስራኤል ንጉስ እንደገና አርባ ስምንት ዓመት የፈጀ ቤተ መቅደስ ሰርቶላቸው ይኸው በዚሁ ምኩራብ እስራኤል ክርስቶስ እስከነበረበት ዘመን ድረስ እስከ ሰባ ዓመተ ምህረት ጥጦስ እስከሚያፈርሰው ድረስ በዚያ ምኩራብ ሲገለገሉ ኖረዋልና ይህ ሳምንት በዚያ የተመሰለበትን ነገር ስንረዳ የዮሐንስ ወንጌል ምዕራፍ ሁለት ከቁጥር አስራ ሁለት ጀምረን መመልከት ያስፈልገናል እዚያ ላይ ምን ይላል ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋራ ወደ ቅፍርናሆም ወረደ በዚያም ጥቂት ቀን ኖሩ ይላል ቁጥር አስራ ሁለት ጌታችን ምንድን ነው ያለ ከእናቱና ከወንድሞቹ ጋራ ከደቀ መዛሙርቱን ጋር ወደ ቅፍርናሆም ሄደ። የጌታ ወንድሞች ማን ናቸው? ወንድም አለውን የሚለውን እንመልከት። የጌታ ወንድሞች እያለ በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 13 ላይም አለ፣ የሉቃስ ወንጌል ላይም አለ። በብዙ ቦታ ላይ የጌታ ወንድሞች እየተባሉ የሚጠሯል። ለመሆኑ ጌታ ታናሽ ወይም ታላቅ ወንድም አለውን ስንል የለውም። የጌታ ወንድሞች እየተባሉ ለምንድን ነው ታዲያ እናቱ አንድም ቤታችን ከሆነች የጌታ ወንድሞች የተባሉ አንደኛ አብሮ አደጎቹ ናቸው። አብሮ አደጎቹ እነ ያዕቆብ እነ ዮሐንስ ወልደ ዘብዴዎስ፣ እነ ያዕቆብ የዮሴፍ ልጅ እነዚህ በሙሉ ከጌታ ጋር አብረው ያደጉ ስለሆነ የጌታ ወንድሞች እየተባሉ ይጠራሉ። የጌታ ወንድሞች አሁን በሀገራችን ባህል እንኳ እኛ ወንድሜ የምንለው በሥጋ የሚወለደንም ብቻ አይደለም በደንብ አድምድ። ለምን ካላችሁ መናፍቃን ይህንን ይዘው ክብርም ስጋ አይግባትና እመቤታችን ቅድስት ድንግል ማርያም ከጌታችን ከኢየሱስ ክርስቶስ ሌላ ልጅ እንዳላት መናፍቃን በሰፊ ስለሚናገሩ ማለት እና ወንድሞቹ አብረ አደጉ ስለሆኑ፣ ሰው ወንድሜ ብንለው ወንድማችንን በስጋ ስለተወለደ ብቻ አይደለም። የምንወደውን አብሮ አደጋችንን ወንድሜ እንለዋለን። እንደውም አንዳንድ ጊዜ ፍቅራችን ላቅ ያለ ሰው እገሌ እኮ ከወንድም በላይ ነው እንለዋለን ማለት ነው። ስለዚህ አብረው ያደጉት እነ ያዕቆብ እነ ዮሐንስ ስላሉ እነዚያ ወንድሞቹ የጌታ ወንድሞች ናቸው። ሁለተኛ ግን የማቴዎስ ወንጌል ላይ እንደተነገረው ክርስቶስን ያመነበት ሁሉ የጌታ ወንድም ነው ይባላል። ለምን መሰላችሁ? ይሄ ጌታችን ኢየሱስ ክርስቶስ አንድ ቀን ሲያስተምር አንድ ሰው መጥቶ እናትህና ወንድሞች ከውጭ ይጠብቁሃል፣ እየጠበቁህ ነውና ወጥተህ ተገናኛቸው አለ። ኋላ ጌታ ምንድን ነው ያለ? እናቴ ማን ናት? ወንድሞችስ ማን ናቸው? የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም ነው ብሏል። ስለዚህ ክርስቶስ ያመነበት ሁሉ የክርስቶስ ወንድም ነው፣ ያመነበት ሁሉ የክርስቶስ እህት ነው። ሶስተኛ ደግሞ በስላ የኛን ስጋ ገንዘብ ስላደረገ ወንድማችን ይኖራል። የክርስቶስ ወንድሞች ወበይን ይላል በእብራውያን መልእክት ላይ ስለዚህ ወንድሞች ማለትን አያፍርም ይላል። ስለዚህ ከወንድሞቹ ጋራ የተባለ ለዚያ ነው። ቅፍርናሆም የተባለች የናሆም መንደር በገሊላ ባህር ዳር በስተሰሜን ያለች ከተማ ናት። ጌታችን ወደዚያ ከእናቱና ከደቀ መዛሙርት ጋር ሂዶ ጥቂት ቀን ኖረ ይላል። ቀጥሎ የአይሁድን ፋሲካ ቀርቦ ነበር፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። የአይሁድ ፋሲካ ቀርቦ ነበረ። የአንድምታ ወንጌል መተርጉማን እዚህ ላይ አንድ ነገር ያደርጋል፣ ያስታውሳል ዮሐንስ ወንጌላዊ ከሌሎች ወንጌላውያን ተለይቶ ፋሲካን በደንብ አድርጎ ጠንቅቆ ይቆጥራል ይላል። አራት ፋሲካዎችን ክርስቶስ በምድር ላይ ኖሯል ማለት በማስተማር ማለት ነው። አራት ፋሲካዎችን አይሁድ በዓመት በዓመት ሐሙስ ቀን የሚያከብሩት የፋሲካን በዓል እና በዚያን ሰዓት የአይሁድ የፋሲካ በዓል ቀርቦ ነበር። ፋሲካ ማለት ነው ማለት ነው። ፋሲካ ማለት ቅዱስ ያሬድ እንዲህ ብሎ ይመልስልናል። ፋሲካ ብሂል ማእዶት ብሂል ይላል። ፋሲካ ማለት መሻገር ማለት ነው። ለምን መሻገር ተባለ? የመጀመሪያው ፋሲካ የተበላ እስራኤል በምድረ ግብጽ ሳሉ ከፈርዖን ባርነት አገዛዝ ነፃ ሲወጡ፣ ክርስቶስ አንድ ሕግ ሰጥቷቸው ነበር። የእስራኤል በኩር እንዳይሞት በየቤታችሁ አንዳንድ አንድ የበግ ጠቦት አርዳችሁ ቤቱንና መድረኩን መቃኑን የበጉን ደም ቀቡ። ሞት ያንን እያየ የእስራኤልን ቤት እያለፈ ሂዶ የግብፃውያንን የበኩሩ የበኩሩ ልጆች ያጠፋሉላቸው። ያ ፋሲካ ተብሏል። ፋሲካ ማለት ማለት ነው። ወይም ማይሉት መሻገር ነው ማለት ያንን የበጉ እንደምያየ ሞት እያለፈ እየተሻገረ ስለሄደ ያፋሲካ ነው። ይህን ፋሲካ እስራኤል በዓመት በዓመት ሁልጊዜም ያከቡት ነበር። ያፋሲካ ነው። አሁንም ክርስቶስ በነበረበት ሰዓት ይከበር የነበረው ፋሲካ ማለት መሻገር እና የአይሁድ ፋሲካም ቀርቦ ነበረ ኢየሱስም ወደ ኢየሩሳሌም ወጣ ክርስቶስ የሚሰቀል በአራተኛው ፋሲካ ነው ብለን አራቱ ፋሲካዎች ማን ማን ናቸው ከተባለ በመጽሐፍ ቅዱስ ላይ ተገልጸዋል። አንደኛው ፋሲካ አሁን የተናገርነው የዮሐንስ ወንጌል ምዕራፍ 2 ቁጥር 13 ላይ የተቀመጠው ሁለተኛው ፋሲካ ደግሞ የተጻፈልን የዮሐንስ ወንጌል ምዕራፍ 6 ቁጥር 4 ላይ ሶስተኛው ፋሲካ የተጻፈልን የዮሐንስ ወንጌል ምዕራፍ 7 ቁጥር 2 ላይ አራተኛው ፋሲካ የተጻፈልን የዮሐንስ ወንጌል ምዕራፍ 11 ቁጥር 55 ለዚህ ነው ቅድም የተናገር ነው ቅዱስ ዮሐንስ ወንጌል ላይ አራቱ ፋሲካዎች እንዲህ አድርጎ ጠንቅቆ ጽፏቸዋል። እና የአይሁድ ፋሲካ ቀርቦ ነበር፣ ኢየሱስም ወደ ኢየሩሳሌም ወጣ። ኢየሩሳሌም ማለት ምን ማለት ነው? ኢየሩሳሌም ማለት የሰላም ከተማ ማለት ነው። የሰላም ከተማ ንጉሥ ክርስቶስ የተወለደባት ሀገሪቱ የሰላም ከተማ ናት፣ ምንም አይሁድ ሕዝቦቿ የሁከት ሰዎች ቢሆኑም ማለት ነው የሰላም ከተማ ሰላማችን የተፈጸመበት ክርስቶስ የተሰቀለባት ስጋውን ያፈሰሰባት ደሙን የቆረሰባት ኢየሱስ የሰላም ከተማ ተብላለች። ጌታ በዓል ለማክበር የወጣ ወደ ኢየሩሳሌም። ይሄ አንድ አስደናቂ ነገር አለ። ክርስቶስ የአይሁድን ሕግ አልሻረባቸውም። በቀጥታ በጣም የሚገርመው የሚከሱበት ምክንያት እንዳያገኙ ልክ እንደ አይሁድ እንደ አንድ አይሁዳዊ ክርስቶስም በዓልን ለማክበር ፋሲካን ለማክበር ወደ ኢየሩሳሌም ይወጣ ነበር እንደ አንድ ተራሰው ሆኖ ማለት በኢየሩሳሌም የሚከበርለት በዓሉ የሚከበርለት ራሱ ኢየሱስ ክርስቶስ እኮ ራሱ ነው፣ ራሱ ነገር ግን ስለትትና አይሁድንም ምክንያት ለማሳጣት በዓልን ለማክበር ወደ ኢየሩሳሌም አብሮ ይወጣል ማለት ነው። እና በዚያ ነው እንግዲህ በመቅደስም በሬዎችንና ርግቦችን የሚሸጡትን ገንዘብ ለዋጮችን ማገኝ። መቅደሱ ቀደም ብለን እንደተናገርነው እግዚአብሔር የሚገለገልበት መስዋዕተ በግ የሚሰዋበት ስብሐተ እግዚአብሔር የሚነገርበት ያ ያ የሚደረግበት ነው። ነገር ግን ክርስቶስ ሲሄድ በሬዎች፣ በግቦች፣ ርግቦች፣ ገንዘብ ለዋጮች ተሰብስበው ከመቅደሱ ሥራቸው ይሠራል። የካህናቱ አሳዛኝ ተክባል ተግባር። እዚህ ላይ ክርስቶስ በነበረበት ሰዓት የነበሩት ሊቃነ ካህናት ለገንዘብ ብቻ የሚሰሩ ነው። እና ርግብ ገንዘብ ለዋጮችን እዚያ ተቀምጠው አገኘ። እንደውም እንደም አንድምታ በተርጉማን ምን ይላል? የካህናቱ ክልክል መስካል የካህናቱ ከብቶች ብቻ የሚገቡበት በኋላ ካህናቱ ምን ያደርጋሉ? ተንኮላቸው የሚያስወገሽ ልብስ ለብሰው ይመጡና እዚያ ገበያው ያንን ልብስ ሲያይ በሬው ሩጦ ከነሱ ክልክል ይገባ። በኋላ አይሁድ በሕጋቸው ቤተ መቅደስ የገባ አይወጣ፣ ከል የገባ አይነጣ የሚባል ሕጋ አይ ከካህናቱ ክልክል መስፍ ገብቷልና ይሄ በሬማ ወቶ አይሄድም። እዚሁ ለቤተ መቅደስ ምን የህዝቡን ገንዘብ ይበሏቸው ይዘርፏቸው ያንን መሸጫ መለወጫ መሸቀጫ አድርገውት ነበር ቤተ መቅደሱን ማለት ነው። ቤተ መቅደስ መሸጫ መለወጫ የሆነበት ሰዓት ነበር በዚያን ጊዜ ልክ አሁን እንዳለው ማለት ስለዚህ ያን ጊዜ በዚያ ሲያገኝ ቤተ መቅደስ ገበያ ሆና ሲያገኝ የገመድ ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ እየገረፈ ክርስቶስ አስወጣቸው እየገረፈ አስወጣቸው እናንተ ግን የሌባ ጋሻ የወንበዴ ዋሻ አደረጋችሁት ቤቴ ግን የጸሎት ቤት ነበር ብሎ ጠቅሷቸው፣ አዎ የኢየሱስ ክርስቶስ ቤት ቤተ ክርስቲያን የጸሎት ቤት ናት። የነገር ቤት አይደለች። የተንኮል ቤት አይደለች። የምቀኝነት ቤት አይደለች። የክፉ ነገር ሁሉ ቤት አይደለች። ምና ምንና ከተባለ ቤተ ክርስቲያን የፍቅር ቤት ናት። ታላቁም ታናሹም ባይለጸጋውም ድሃውም አንድ ሆኖ የሚሰበሰብባት አንድ ስጋ ወደሙን የሚቀበልባት አንድ ጥምቀትን የሚጠመቅባት አንድ መንግስተ ሰማያትን ለማግኘት የሚተስፋ የሚያደርግባት ቤተ ክርስቲያን የፍቅር ቤት ናት እንጂ የወንበዴ ቤት አይደለች። ሁለተኛ፣ የስርየት ቤት ናት ቤተ ክርስቲያን፣ ኃጢያታችንን የምናስተሰርይባት እንተ በምድር ስራው ይሃ ወበሰማይ አይጽቂሃ የተባለች ስሯ በምድር ጫፏ በሰማይ ያለ ማለት ነው ማለት ነው። በማህበሯ የቤተ ክርስቲያን ማህበር በምድር ብቻ የሚፈጸም አይደለም ማህበሩ በኋላ ከምጽአት በኋላ በሰማይ የሚቀጥል ስሯ በምድር የሆነ ጫፏ በሰማይ ያለ ፍጻሜዋ በክርስቶስ የሆነ ቤተክርስቲያን የስርየት ቤት ናት፣ የጸሎት ቤት ናት፣ የፍቅር ቤት ናት፣ ድውያንን የምንጠይቅባት ቤት ናት። ቤተክርስቲያን የችግረኞች መጠጊያ ናት። አሁን ከሌሎች የእምነት ተቋማት ስትመለከቱ ችግረኛ ተቀምጦ ታያላችሁ? በፍጹም በፍጹም የለም። ለምን ይመስላችኋል ከቤተክርስቲያን ችግረኛ የሚበዛ ይሄ ራሱ አንድ የቻለ ራሱን የቻለ ማለት ቤተ ክርስቲያን የችግረኞች መጠያ ስለሆነች ፍቅርን ስለምትሰብክ ነው፣ ምጽዋትን ስለምትሰብክ ነው። ካላችሁ አካፍሉ ስለምትል ችግረኞች በሙሉ ከቤተ ክርስቲያን ይሰበሰባሉና ከቤተ መቅደስ ጠራርጎ አስወጣቸው። ደቀ መዛሙርትም የቤተ ቅናት ይበላኛል ተብሎ የተጻፈውን አስተዋሉ ይላል። አስተዋሉ። ለመንፈሳዊ ህይወታችን ቅናት ያስፈልገናል። እንደዚህ ነቢዩ ኤልያስ ለመንፈሳዊ ህይወቱ ቅንዓት ነበር። ከዚህ የተነሳ ነው። እንደውም እስራኤል ጣዖት እያመለኩ ለጣዖት እየሰገዱ ቢያስቸግሩት ሶስት ዓመት ከመንፈቅ ሰማይ ዝናም ለዘር ጠል፣ ለመከር እንዳይሰጥ ምድር የዘሩባትን እንዳታበቅል፣ እንዳታጸድቅ ሰማይን ለጉሞ ሰማይን ገዝቶ ሶስት ዓመት ከመንፈቅ ዝናም ሳያዝን እስራኤልን የቀጣቸው ማለት ቅናት ማለት መንፈሳዊ ቅናት የሚባለው ለግላችን የምንቀናው የቤቱ ቅንዓት ያስፈልገናል። ቤተ ክርስቲያን ስትገፋ፣ ቤተ ክርስቲያን ስትዋረድ፣ ቤተ ክርስቲያን አገልግሎቷን በአግባቡ አከናውን አልችል ስትል ያን ጊዜ የቤቱ ቅናት በላኛል ያስፈልገናል ያስፈልገናል ማለት ነው። የቤት ቅናት ይበላኛል ብሎ መዝሙረ ዳዊት ላይ የተናገረውን ሐዋርያ አስተዋሉ እና ቤተ መቅደስ የገበያ ቦታ ሆና ክርስቶስ እንደዚህ አድርጎ አጽድቶታል ማለት ነው። ክርስቶስ የያዘው ጅራፍ ምን ይመስላቸዋል? ጅራፍ የተባለ መቅሰፍቱ ዛሬም በቤተ መቅደስ የሚሸጡትን የሚለውጡትን በጅራፉ ይገርፋቸው። ጅራፍ የምንባል ዛሬ ያለንበት ዘመን በተለያየ ነገር የምንገረፍበት ዛሬም እኮ በመከራ እየተገረፍ ነው። ቤተ መቅደስን መነገጃ ስናደርጋት በቆቡ በመስቀሉ በካባው በዚህ በንዋየ ቅዱሳቱ ስንነግድበት አሁን ይሄው የመከራ ጅራፍ ሀገሪቱ እየገረፋት ነው ያለ እንደዚህ አድርጎ ክርስቶስ ከምኩራብ አይሁድን ከርግቦችን የሚሸጡትን በሬ የሚሸጡትን በጅራፉ እየገረፈ አስወጥቶ ሰዷቸዋል። ቤተ መቅደሱን አጽድተዋል ማለት ነው። ስለዚህ ሶስተኛው የዐብይ ጾም ሳምንት ምኩራብ ተብሎ የተሰየመበት ክርስቶስ ቤተ መቅደስን ስለ አጸዳበት፣ ምኩራብን ስለ አጸዳበት፣ እንደዚያ የሚሸጡትን የሚለውጡትን ስላባረረበት ሶስተኛው የዐብይ ጾም ሳምንት ምኩራብ የሚባል ስያሜ አግኝቷል ማለት ነው። ስለዚህ በዚህ ልክ እንመለከታለን። ቀጣዮችንም በቀጣዮቹ ቀናት እንመለከታለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ሀሳብ አስተያየት ካላችሁ ከሀሳብ ማስቀመጫው ላይ ያስቀምጡልን። ወስብሐት ለእግዚአብሔር። ይቆየን።